በስመ ሥላሴ በስመ አብ ወወልድ መንፈስ ቅዱስ አዶ አምላክ አሜን። መልክዓ አቡነ ሀብተ ማርያም በስመ እግዚአብሔር ከዓለም አስቀድሞ በነበረ በእግዚአብሔር አብ ስም የቅድስተ ድንግል ማርያም ሥጋ ከፍ ከፍም ባደረገው በእግዚአብሔር መንፈስ ቅዱስ ስም ከእርሱ ባለመሸሸ ፊደላትን እጽፍ ዘንድም ለስሙ ሰሌዳ እሻገረ እነዚህን ሁሉን ካለመኖር ያመጣ እርሱ ነውና። ሰላም ለጽንሰት ከንግግሩ የሚያምረውን በጻዲቁ ባታዊ ታዊ ብስራተ ለቅድስ ሂወስቲና ማህፀን ለሆነውን ጽንሰትን ሰላምታ ይከባል። ዮናና ልጅ ሐዋርያ ጴጥሮስ የተባልከው ጻዲቁ አቡነ ዱሳ ሀብተ ማርያም ሆይ ፍጹም ከምትሆነው ትህትናህን ጋር ወንድምን መውደደሻ። እሻል ዘንድም የዝግልን ስራ አስተምረኝ ማስተዋልን አድለኝ። ሰላም ለዝክረ ስምከ በኋላኛውንም ዘመን ጥምንም ለሚያስረሳቸው ከወኔ ልቅን ለሚወደደውን ስም አጠራረ ሰላምታ ይገባል። ለቅድስት ድንግል ማርያም ልጅ ወዳጁ ይሆን ከውጻድቁ ቅዱስ አቡነ ሀብተ ማርያም ሁ ታማኙ ተክለ ሃይማኖትን አጥብቆ እንደለመነ እኔንም

የሚያንጸባርቀው ቅርጽ ሰላምታ ይገባል። እንግዲህ፣ ይህን ማዕቀባበል ይህን መልካሙን አብርሃም የተባለውን ጻድቁ ቅዱስ አቡነ ሀብተ ማርያም ሆይ! ክፉ ከሚሆነው ከበደልን መንገድን ታርቀን ዘንድ አቤቱ ጌታዬ ችግረኛውንና የሆነው ልጅህን እማጸንሃለሁ። ሰላም ለቅራንም ብርቱ ላይን ተከ ሰማያውያን ድንኳን ውስጥ ስሉስ ቅዱስ ይመለከቱ ዘንድ ለተባበሩትን ቅንድቦችና አይኖች ሰላምታ ይገባል። የደብረ ሊባኖስን ዙሪያ የምትጠብቅ በስልጣናትን የተሾምክ ጻድቁ ቅዱስ አቡነ ሀብተ ማርያም ሆይ! ሄዶ መንገድ እንዳይከለክለኝ የገነትን እንጨት ዕፀ በለስን ንካስ ቆረጠውን ከጠላት ዲያብሎስን ማገዳደርን ጠብቀኝ። ሰላም ለአዛኒከ ከሴጣናትን በቴ ቤቱ ይፈትነኝ ዘን ፈጣሬ ል ሲለምኑ ቃሉን ለሰሙን ጀሮች ሰላምታ ይከባል። የቅርባዩ እግዚአብሔርን ገስጸ እንዲህንም አለው ጻድቁ ቅዱስ አቡነ ሀብተ ማርያም ሆይ ከእናተ ማኅፀን ሳለ መርጠህ መረጥሁ የሚያመነውን ሁሉ ስለ እርሱን ማረኩለት። ሰላም ለመላእክት ከወላአይን

ከማመስገንም በቀር የበደልን እህል ላልቀመሰ አፈ ሰላም ተይክባል። ጻድቁ ቅዱስ አቡነ ሀብተ ማረያም ሆይ አስቀድሙ የጥበባትን ልሳን ገንዘብን እንዳደረገን እንዳደረካትም ፍጹም የሆነውንም የአጢአትን ነገርም በበዛተ በስጋን ገበያን እንዳልቀር ፈጽመ ገንዘብን አድርገኝ። ሰላም ለአስናነ ወልሳን ከ ሳቅን ላለ ጥርሶችን እና ከረኞችን ጠባቂዎችን ጋር ላልተሳለቀ ልሳነ ሰላምታ ይገባል። ጻድቁ ቅዱስ አቡነ ሀብተ ማርያም ሆይ ግብርህን በመላእክትን ዘንድ ታወቀ። በሰምንም የተራበውንም ያጠገበ የተራቆተውንም ያለበሰ ማረፊያውንም በአጠገብንም አድርግለት። ሰላም ለቃልካ አራት ወንጌላትን ለሚናገሩ እና ለሚያስተምሩትን ሰላምታ ይገባል። ክፉ ክፉ የሆነውን መልክም ሞትም ያሰጠመው እርሱ ያሰጠመው እርሱ ነውና ስድስቱ ጋላተ ወንጌልም የፈጸም ከዋል አዋሪያ ጻድቁ ቅዱስ አቡነ ሀብተ ማርያምሁ ሰባቱ ብርሃናትን ወደተተከለበት ተተከለበት ቦታ እንዲሁም እግጋቶችንም ማስር ወደሚሆነው አዳራሽን ማስገባኝ። ሰላም ለስትንፋስ ከዘወትር ለቅድስት ድንግል ማርያም ልጅ ምስጋና ስታቀርብ ለማይ ደክሙ እና ስትንፋሰን ሰላምታ ይከበል። ጻዲቁ ቅዱስ አቡነ ሀብተ ማርያም ሆይ ከአፍህ የብርሃናትን ጸዳል በነጠበና በወጣ ጊዜ ካህኑ እልፍ ቁጥርም ያለውንም ስግደት አምላኬ አምላኬ ለማለትን ከሰጠን በኋላ

በፀሐይ አሮርም በብርድን እና በጎንም ልምላሜ ለማይለያቸውን እግሮች ሰላምታ ይግባል። ጻድቅ ቅዱስ አቡነ ሀብተ ማርያም ሆይ ህሙማንህ እንዳላይ እሽገኝ በነጣቂዎችንም ምሕረትን በሌለውንም ሞትን ፊትን በእድሜንም የምከፍለው ገንዘብን የለኝም እና ሰላም ለመዝራእከ ልባቸውን ለደከሙትን ለደካሞችን ምርኩዝም ለሆነው ግንዶች ሰላምታ ይግባል። እነሱ መልካም ትእዛዛትን ለማድረግ የተዘጋጁ ናቸውና የደብረ ሊባኖስ ታላቁ ዛፍ የተባልከው ናርዶስ ጻድቁ ቅዱስ አቡነ ሀብተ ማርያም ሆይ ከልጅነት ጀምሮ የጠጣኸውን ምትክለ ሃይማኖት ልምላሜ ለኔ ላዘነው ለልጅ ተስፋ ይሆነኝ። ሰላም ለጉርና አከ ወለእምትከ የአጢአትን ክርን ለሰበረውን ክርንህም የሃይማኖትን ቤተ ለከነዳውንም በትረ ለሆነውን ክንደ ሰላምታ ይገባል። ታሪቁ ቅዱስ አቡነ ሀብተ ማርያም ሆይ አደራህን እንደን እንዳጣ እንደ ብቸኛውን ወፍ በቀንና በሌሊትን በየሀገሩን እንዳልወርድ እንዳልውል በልቤ ውስጥን ፍቅርህን ማስቀምጥልኝ አሳድርብኝ። ሰላም ለእራእከ ዝራዋ የሆኑትን የተበተኑትን በጎች የሚታገዱበት፣ የሚጠብቁበት የሃይማኖትን በትር ለጨበጠውን መዳፈ ሰላምታ ይገባል። የአርመሞት የጸጥታ መገኛ የሆን ከው ጻድቁ ቅዱስ አቡነ ሀብተ ማርያም ሆይ እንደ ብረት በትር ጠንካራ የሆን ከው ጸሎተን ከመፍገምገምታ ይታደገኝን። ዳግመኛ ቃልህን ለነፍሴንም ቀዝቃዛ ረፍትን መሸፈኛ ይሁነኝ። ሰላም ለአጽብእከ ወለአጽ አጽፋርከ እርስ በረሳቸውን ለሚመለሳሰሉትን እንዲሁንም በላያቸውን ላይን ለበቀሉትን ነጫጭ ለሚሆኑትን ጥፍሮች ሰላምታ ይገባል። የገነትን ደጃፍ ጠባቂ ባለሟል መልአክ የተባልከው ጻድቁ ቅዱስ አቡነ ሀብተ ማረያም ሆይ ነፍሴንም የሰማዩ ማብረሪያ ብሎስን በቀና በሌት እንዳያስደነግጠናት እና የኃጢአትን ጭቃ እንዳይደጣትን ጠብቃት። ሰላም ለጎበ ወለከርስከም መንጣፍንም መንጣፍን ላለፈለገው ጎንትና ጎርፍን ላለፈው ነው ለተገሻን እና ዋነተኛው ወደ ሰላምታ ይገባል። አንተ የረፍት ቦታን የተዘጋጀልህም ጻዲቁ ቅዱስ አቡነ ሀብተ ማርያም ሆይ ተራዳይ አዳራሽህን ላነጸውን ገለህን ለጻፈውን መንግስተ ሰማያት መልካም ማረፊያ አሰጠው። ሰላም ለልብ ከብ ውስጣንም የኬፋ የእውነተኛ እጅን መክፈቻ ቁልፍ የሚገኝባት የመጽሐፍት ቃለት ማረፊያ ለሆነ ልብህ ሰላምታ ይገባል። የአልፋ ጌታ ትእዛዛትን ፈጻሚ መላእክ የተባልከው ጻድቁ ቅዱስ አቡነ ሀብተ ማረያም ሆይ ዘለፋ ለሌለባቸው ስም መጥራትን ስም አጠራርህን ተስፋም ላጣሁን ለእኛንም ከመኑ ከመፈግ መገም ደግፈኝ። ሰላም ለኩላሊ ትክል ሃይማኖትን መታመን ሴፍን አፍቶ ሰገባ ለሚሆነውን ኩላሊተ ሰላምታ ይገባል። ሶስቱ ጠቢባን እንደተናገሩትን ለእግዚአብሔር የቀረበ ምስጋና የምትሰዋ ጻድቁ ቅዱስ አቡነ ሀብተ ማርያም ምግባርን በማጣትን የተራቡትን ነፍሳትን ስጋን

ከዓለም ፍትወትነት ፍላጎት ለራቁትን አቋርጥች ሰላም ይቀበል ጻድቅ ቅዱስ አቡነ ሀብተ ማርያም ሆይ ፈጣሪም በአንተ ላይ በክፋትም በክፋት ለተነሱትም መብረቃትም በላዩም ጊዜ አንተን ከመካከላቸውም ለይቶ ሃዳን የዋሆንም ከሆነ አባትህ ላይ እውነትን አሳየው። ሰላም ለአብራኪከ ወላ አጋርከ በየሰዓቱ ለሚሰግዱትን ጉልበቶችና ሕግ የሰራውን ጌታዬ በመውደድህ ለቆሙትን ምክዶች ሰላምታ ይገባል። በየዕለቱ ችግረኛውንም ልመናን በምትሰማው ጻድቁ ቅዱስ አቡነ ሀብተ ማርያም ሆይ ምሕረትን ከበዛውን አምላካችንን ዘንድም በከንቱ እንዳይጠፉ ስለ እኛ ለምንልን። ሰላም ለሰኮናዊ ከ ወንጌልን ለመስበክ ነና ሂንባብን ቃልን ወደ ያጎደለውንም ካህን ለመገሰጽን ለማስተማር ለተፋጠነውን ተረከዝ ሰላምታ ይገባል። ጻድቁ ቅዱስ አቡነ ሀብተ ማርያም ሆይ ፅንስህን ከቅዱሳን ዮሐንስ ፅንስም አይለይም። የውሃት የሆነችውን እናቱም ብታክ በትካዜ ሆና ቤተ እግዚአብሔርን ብታዘወትር ነጎድጓዶን

ሰላም ለአፅ በእግር ወለአፅ ባርከ ቁጥራቸውን አስር ለሚሆኑ ት ለእግር እንጣቶች መልካቸውንም በረዶ ለሚመስሉ ጥፍሮች ሰላምታ ይገባል። የጻድቁ ፍሬ የበዛውንም ብፁ ቅዱስ አቡነ ሀብተ ማርያም ጌታችን በመረጠው በጻድቁ ማህበር አደባባይ ከሁሉም አስቀድሞ ለእርሱን ትግስትን ትሰግድን ዘንድ አድለ ሰላም ለቆምከ ወለ መልክከ የአዳም አካልን ካሉትን ለሆኑትን ቆምህ የጸዳለውን መልክን ለሚወደደው መልክ ሰላምተ ይገባል። የጌታችን የኢየሱስ ክርስቶስን ቃል የፈጸምከው የተመረትን ጻዲቅ ቅዱስ አቡነ ሀብተ ማርያም ሆይ በሰውነት የተመላለሱትን ሩኅሩህና እፁብ አዳኝ

ስርዓትን ንገረኝ በፍርድም ያይደለ ነገርን ግን በሁሉም ነገርን ባለቤትን በመሆኑ በአምላካችን ጀነት እንጂ። ሰላም ለበደነ ስጋ ከ እንደ ሙሴ የስጋንን ሳይወሰወር ለአዳም ልጆችን ሁሉ ለተገለጠው በደነ ስጋ ሰላም ተይቅበር ጻድቅ ቅዱስ አቡነ ሀብተ ማርያም ሆይ የቅዱስ ሚካኤል ባለማለን ተብለ የተላከ አንተ ነህና፣ በጥልቅን አዘቅት ውስጥ የሚገኙበትን የሰው ነፍሳትን በምታወጣ ጊዜ በጣም ጠቃሚ የሆነችውን ጸሎትን እኔንም ትድረሰኝ። ሰላም ለግንዘተ ስጋከ በደጋግም ካህናት እጅን ለተፈጸመውን መሃዛውንም ሰጊን ሽቶ በሚሆነውን በንጽህና ሃይማኖትን ልብስ ለተከናወነውን ግንዘተ ስጋ ሰላምታ ይገባል። ወይንና መሃዛ የተባልከው ጻድቁ ቅዱስ አቡነ ሀብተ ሀብተ ማርያም ሆን ከአስቸጋሪ ሐዘን አርፍባትን ዘንድ ሁለን ተናዋነው የብርሃን ወደ ሆነው መዶሪያን ማስገባን። ሰላም ለመቃብርከ የአባታችን የአቡነ ጻድቁ ቅዱስ ተክለ ሃይማኖትን ማፀሙንም ባፈ ባረፈበትን በደብረ ሊባኖስ ገዳም ለሆነው

እገልጥን ዘንድ ላደረገኝን እግዚአብሔር ምን ከፍለዋለሁ? ስንፍናዬንም የማትወድ ጠቢበ ጻድቅ ቅዱስ አቡነ ሀብተ ማርያም ሆይ ጥበብን በፍቅርን የሰነፎችን ልብ ውስጥም አደሪያህን ባበጀህ አፀ አነፀች ሰባት መሰሶችንና አቆመች ትጓነ የምትሆነው ጻድቅ ቅዱስ አቡነ ሀብተ ማርያም ሆይ ቤተሰቦቻችን ምስጋና ለማድረግ ደከሙ ተጉ ኋላቸውንም አከበሩ።

በቃለ የሚያንጸውን እና በጆሮን የሚያስተምረው እግዚአብሔርን ብር ከሚሆነውንም ከአብ ኪዳንም የጠየቀውን በተናቀ ልቡና የሚቃል የሚያቃለውን ግን እንደ ዳታንና እንደ አቤሮን በፍቅረ ቀንም ይኮንነው። በደብረ ሊባኖስን ቀድሞ ከሰማይን በታች ያልተሰማ የተለየ ይሆንም የሚያስደንቅ ዜና ነገር ተሰማ በደልንም ለሚያስተምረውንም ለካህኑ ቅዱስ ጻዲቁ ቅዱስ አቡነ ሀብተ ማርያም ሆነም የተሸሸገውንም ጥልቅ ዘንድ እምቢ አላለችም ቀላይ ሚስጥራቶችን ትናገርን ዘንድ ከፍ ከፍ ማለች። አባታችን ጻዲቁ ቅዱስ አቡነ ሀብተ ማርያም አምላካችን ሆይ